ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን ወንድም ኤርትራውያን ሳኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ሁሉ መልካም ነው። በያላችሁበት ሰላምና ፍቅር ጤና መኝላችኋለው። ፈጣሪ አምላክ ሀገራችንን ሰላም እንዲያደረግልን ህዝባችን ይጠብቅልን ሁላችንን በየሃይማኖታችን እንጸል እያልኩኝ፣ እንደተለመደው ይህም ቪዲዮስ ጀምሮ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደረጉ ደግሞ የደልሙታን በመጫን ቤተሰብተን ዘንድ በአክብሮት እየጋበሱ እንደተለመደው ሀሳባ ሴታችሁን በስድብም በሙገሳም እየገለጻችሁ ከኔ ጋር እንድትሆኑ በአክብሮት እጋብዛለሁ። እንግዲህ እንዲህ እንዲህ እንዲህ እያልን እንቀጥላለን። ምንድን ነው የሚባል ነገር አለ እነሱ ማረሩ እኛም አለን እያልን ማለት ነው። እና አለን የሁላችሁ ቀኑ መሽቶ እንግዲህ ከሽቅላ ባለችን ታይም ሰዓት ደቂቃ ወደ እናንተ ብቅ ብያለሁ ማለት ነው። እሱም የመጣሁበት በእነ ናሂ በሰሞኑ ትርምስ ላይ አንዳንድ ነገሮች እያየንም እየሰራን ምን እንደነበረ ታውቃላችሁ። በመሀል ጋብ ፈጥሬ አንድ ትናንትና አልመጣሁም ነበረ ማለት በዛኛው ቻና ሊመጥቻለው በነገራችን ላይ እስኪ ዚጋ አንዳንድ ኮሜንቶችን አየት አድርገን እናልፋለን። ከዛ ወደ ሀሳባችን እንገባለን ማለት ነው። ውብዬ ተበዳይ እንጂ በዳይ አትሁኚ። ይቅርታ ማድረግ ትልቅነት ነው። በኋላ ላይ ልጅሽ ጥሩ አይደለም ብላ ልቧ ተሰብሮ አልቅሳለች እህታችን ማለት ነው። በነገራችን ላይ አዎ፣ ውብዬ ይቅርታ ማድረግ አለባት ይቅርታም ታደርጋለች። እንደ ድራማው ግን በጣም የተሰጣት ካራክተር የጀግና ካራክተር ነው። በቃ ልጅቷ ጀግና ናት ብዬ እንዳደንቃት አስገድዶኛል። በጣም ሰርተዋለች። እዚህ ጋ ደግሞ ስሙልኝ የኔ ሞኞች ማለት ነው፣ የቀመ ሞኞች። ናርዲ ታሪክሽ እውነት ከሆነ የውብዬን ትዳር ወደነበረበት ሰላም መልሽላት። ና አንቺን እንረዳሻለን። ስደትን በደንብ እናቀዋለን፣ ኖረንበታል። ግን የውብዬን ጉዳት በምን ትክሷት አላችሁ ይላል። ሀሳብሽ ጥሩ ሆኖ ሳለ ይቅርታ፣ እኔ በእጁ ለሰጠ ሰው እርዳታ አረዳም። ይቅርታ ሶሪ እሷ አሁን በእጃን የሰጠችው ስንት ሊረዳ የሚገባው ሰው አለ። እውነት ነው የምነግራችሁ። አሁይን ስናገርም ክፉ ትሉኛላችሁ። እናንተ እኮ አታፍሩም። እንደኛ ስንቱን ረድተን እንችለዋለን። ጋይስ፣ ለራሴ ራሴ ያልሻሻልኩ ሴትዮ የራሴን አመድና ክክ ያላረግኩ ሴትዮ እንዴት ነው ሌላውን ሰው እንትን ምረዳው ጋይስ? እንዴ ተቸግሩ፣ ከኔ የባሰበት ከሆነ ኦኬ አሁን እኔንም እርዱኝ። እኔም እኮ ተበልቻለሁ ጋይስ። ኧረ ምቀኞቼ እንዳሰሙ ደግሞ ተበልታ እያላችሁ በትኑልኝ አሏችሁ። እኔ እተክቸዋለሁ ብትበላም ተክቸዋለሁኝ። ይቅርታ ምልጦኝ ነው አዎ። አይ ዘንድሮ እና ማለት ነው። ሞኛት ሁኑ ሀባይ የበናት ለራሳችሁን እስኪለውጡ ለውጡ። ራሴን በምን ልቀይር? ራሴን በምን ላሻሽ? ለራሳችሁ ጸሎት አርጉ። መዳን ቤት ኩኝ ጀምራቸው ውጪ ግቢ ነይ ተኝ እንደው በትዕዛዝ ለምንኖረው ለኛ ነው ማዘን። እውነቴ ነው እነሱም። በእርግጥ ውብዬም ታውቀዋለች ስደትን፣ ናርዴም ታውቀዋለች ስደትን፣ ሁሉም ያውቁታል። ግን ደግሞ እዚህ ጋ በእጇ እስከሰጠች ድረስ እኔ እርዳታ እርጂ፣ አዋጭ ብትሉኝ በፍጹም አላረገውም። ያሳዝናል። እንደ ሰው አዝናለሁ። መሆን አልነበረበት ብዬ አስባለሁ። ግን ደግሞ እናንተ ቢያንስ በአካል የምታቁት ሰው ወደፊት ትዳር ሆኖኛል ወይ ደግሞ ስለማንነቱ አውቀዋለሁ ብላችሁ የምታስቡት ሰው አጓጉቷችሁ ላካችሁ እንበል። እች እኮ በምንም በቪዲዮ አይቶ አታቅ፣ በድምፅ ፎቶ በመላክ ብቻ። እንዴት እንዴት እንዲ መጃጃልም ጥቅ እኮ አለው ማለት። ለድራማ ቢሆን ልክ አለው። አሁን አንዳንዶች እኛ ብር ብዙ ጊዜ አንዳንድ አብዛኛው የሚበላው በእሷ መልክ ነው። ድምፁን ሰማው ተወደድኩት፣ ብር ላኩለት፣ ፎቶውን እየላከልኝ ነበረ። በቪዲዮ እንኳን የማታቁት ሰው ማለት ነው። ስለዚህ ውብዬ ትክክል ናት፣ እንደውም ጎበዝ ናት። በአንድ ቪዲዮ እንደዚህ መታ ይቅርታ መጠየቋ እና ይቅርታ ማድረጓ ውብዬ መልካምነቷን ያሳያል። ነገር ግን ለናሂ በአንድ ይቅርታ እንድታደርግለት አታስቡ። የተጎዳ ልብ ነው የያዘችው፣ የተሰበረ ልብ ነው የያዘችው። ነፍሰጡር ሆነ፣ በተለይ ደግሞ ልጁ ሲያለቅስ እኔ በጣም የተሰማኝ ነገር አለ የነ ኪራኑ ማን ነው ይሄ ወንት ልጆቹ የነሱና ዛሬ ጠዋት ሲናገሩ አይቼ ነበረና በጣም ነው ውስጤ የገባው። የእናታችን ንግግር ትክክል ነው። ውብዬ ተበድላለች። ውብዬን መካስ አለባት ናርዲ ብላለች። አዎ አሁን ያበላሸሽውን ነገር አስተካክሊ ናርዲ። መጀመሪያ መቼም ይሄ ሕዝብ አይፈታሽ ምን ይቅርብ ይሻለው ሐቢብቲ ልክ እንደው ውብዬ ችግር የለውም ሌላው ግን ቶሎ ይቅር አይልሽም የማዋቀለብሽ በየኮሜንቱ እየመጣ ሲሞልጭሽ ቻናልሽ ላይ መቻል አለብሽ። እንድ እኛ ልውሽ ይኸውልሽ ስንቱን ግንብ ሰባብረን ተነሰንሽ እዚህ ጋር እንደሱ ወጣን ወረድን፣ በቃ ያላልነው ነገር የለም። እና እኔ ብር አትበሉኝ፣ ሰብስክራይብ አርጊ በሉኝ። ችግር የለውም፣ አልከፍልበትም እኔ። ይሄ ንፋሲው መንፈስ የማይታወቅ ድርጅት ስለሚከፍለው ምን አስጨነቀኝ? እሷ ተለፍልፍ። እኔ አይላት አለሁ ላይ ካርግላት አለሁ ማስታወቂያ ያይላት አለሁ። በቃ እሱ ይክፈላት፣ ባይሆን በእሱ አግዛለሁ እንጂ እኔ ብር አዋጪ እንዳትሉኝ። እንዲህ ምን ሆናችሁ ነው? የራሴን ከክክ ያላረገኩ ሴትዮ ምን ብዬ ነው ደግሞ ብር ማወጣው? ኧረ ተው፣ ቅመሞች የደግነት አታብዙ። ግን ተቡ ተቡ ተቡ አይ ጥሩ ነው ግን፣ ጥሩ ነው ደግነትማ። እንዴ ደግነትማ፣ ደግ ሁኑ። ሆ የተሳስቸው ነው፣ ይቅርታ። ደግነትን የመሰለ ነገር የለም። ለማንኛውም የበላም የተበላም ያስበላም የለም፣ ጋይስ የለም። በቃ ተፈጸመ። ደስ የሚል ነበረ፣ ግን በጣም ያናደዱኝ አንዳንድ ፓርቶች አሉ። በተለይ ሄሉ ዬ እንድትጠላ የተሰጣት ካራክተር በጣም ነው ያናደደኝ። ሄሉን መቀበል በፍጹም አልነበረብሽም። ይሄን ካራክተር አቃለው። ድራማ ነው። ምርጥ ልጆች ናችሁ፣ ምርጥ ፋሚሊዎች ናችሁ ምርጥ እህት ወንድሞች ናቸው። በደንብ ነው ማቀውን ስለ እናንተ ማለት ነው። ሄሉም ብዙ ጊዜ በፕራንክ ስለምትታወቅ ብዙ ሰው ደግሞ ያየውን ስለሚያምን፣ ውብዬ ላይ አሁን ትኩረት አድርጋ መጥፎ ነገር እንዳረገቻት እየተሰማው ነው ያለው እና የእሷ በዚህ መቋጨቱ በጣም አናዶኛል፣ ተሰምቶኛል፣ እንደ ሰው ማለት ነው። ምክንያቱም በፍጹም ይሄን ካራክተር መቀበል አልነበረባትም። የሚቀጥል ቪዲዮ ሲሆን፣ አሁን አንድ ቪዲዮ ነው፣ ፕራንክ ነው ተብሎ የሚነገር ቪዲዮ ሲሆን፣ ችግር የለውም በፕራንክ ነው ሰው ይረዳል። ይሄ ግን እውነት አድርጎ ታስቦ ስለሚያበቃ ቪዲዮ ለሄሎ የተሰጣት ነገር በጣም የሚያሳዝነው ተናድጃለሁ ከዛ ውጭ ሌላው ስራ አሪፍ ነበረ በተረፈ ውብዬ አንድ ሁለት ቪዲዮ ሶስት ቪዲዮ እርገጭ ናይን እግሊሽ ላይ አንበርክከሽ ሁለተኛ ወርቅ ገዝቶልሽ የአንገት ያበል እንደው ይውልሽ መጀመሪያ ሲያገባሽ ያደረገልሽ ነገር አስደርገሽ አእምሮኛን ልያሽ ቅብርር ብለሽበት ነው ይቅርታ የምታደርጊለት ዝም ብለሽ ተነስተሽ ይቅርታ እንዳታደርጊ ነገር የሻለው ይነብር ነብር ውዬ ማለት ነው ነብሯ ጀግናዋ ማለት ነው። እንደዚህ ነው ድራማ ይዛችሁ ስትመጡ፣ ሴቶቹ እንደዚህ አይነት ድራማ ይዛችሁ ነው። ቆፍጠን ያለ ሰው ሁኑ። ሁሌ ነቅሶ፣ ሁሌ መነፋጠጥ፣ ሁሌ ማልቀስ ይሰለቻል። እውነቴን ነው እንዴ፣ ይሰለቻል። ደግሞ ጠዋት በሰራው ቪዲዮ ሳምሪ ዩኒፎርምሽ ያምራል። የኔ አሽቃባጦች በጣም ነው የምወዳቸው። እውነት ነው ያምራል፣ ያምራል። እኔ ብር ያንጣ ምን አገባኝ? በወር ደግሞ ዜን ያስቆጥረኝ። ካሽመርም ሆን አቡሸዴ ሆን ለብሽ ይሰራለ ሷ ማሚን ከተመቻት እንጀረነቴን ከተመቻት ችግር የለውም። ልበሽ ያለችኝን ለብሽ እሰራለሁ። የሸቃሌት የሸቃሊት ነገር ሂጂ ሲሏት ወዴት ነይ ሲሏት አቤት፣ ሲጠሯት አቤት፣ ሲልኳት ወዴት ነው። በቃ ሌላ ተግባር የለም። ዛሬ እና ነገ ለማለፍ ማለት ነው። በተረፈ በርቱልኝ ሁላችሁም። በምትሰጡኝ እንትን እማርበታለሁ፣ ልጠቀምበታለሁ። ስድብ አይጎዳኝም፣ አይጥለኝም። የምነግራችሁ ነገር ማለት ነው የተሰማኝን ደግሞ በአካውንት ይናገራለሁ። ለማንኛውም እስኪ ቲክታክ ላይ ሼር ሼር አድርጉ ሊባልኩት መሰረት አንዳንድ ልጆች ሼር ሼር ስላደረጋችሁ ላይ በጣም ነው የምወዳችሁ። ከጎኔ ሆናችሁ ስለምተካተሉኝ በጣም አመሰግናለሁ። እስኪ ዛሬ ከቻላችሁ ትንሽ ነው የቀረኝ በጣም ትንሽ አስራ ሦስት ኬ እንግባ፣ ምሽቱ ማለት ነው አንድ ሀምሳ ሰው ብቻ ነው የቀረኝ ማለት ነው። እንደውም ትናንትና ሞልተን እናድራለን ብዬ ነበር ያሰብኩት ግን አልሞላችሁትም። ችግር የለውም ዛሬም ትሞልታላችሁ። የምትሞሉበት እጃችሁ ሲሳይ ይሁን እንደው ምንም አይጣ የሚሰጣቸው ያሳጣችሁ ወዳቸዋለሁ። መልካም ጊዜ ይሁንላችሁ። ቻውቻው